ፀጉራችን የምነቃቀልብን የምን አዘጋጅ በቤታችን ውስጥ ፀጉራችን እንዳይነቃቀል እንደዚህ አስር ደቂቃ የምንቀባው ማሸት አለብን ማለት ነው። የሚያስፈልገን ነገሮቹን አብረን እንሰራለን። ሼር ላይክ ሰብስክራይብ ማድረጋችሁን አትርሱ። ማለት ነው እንግዲህ የሚያስፈልገን ቄዝ ዘይቱን ነው። ከዛም ቀጥሎ ደግሞ ሽንኩርት ነው ሽንኩርት ሶስት ራስ ነው ያደረኩት ማለት ነው። እናንተም ሶስት ራስ ሽንኩርት ማረክ ትችላላቸው። ትንሽ እኔ በደንብ አድርጌ ጸጉሬ እንዳለ እንድዋህድ ፈልጌ ነው ማለት ነው። ሶስት ራስ ሽንኩርት ያደረኩት ማለት ነው። በነገራችን በሁለቱ ነገር አሳያችኋለሁ፣ በመፈቅፈቃ እና በመኪና የቱና ውሃ በደንብ እንደሚወጣ አሳያቸዋለሁ ማለት ነው። ነጭ ሽንኩርት የተፈቀፈቀ ነው ወይስ በማክሽና በማሽን የወጣ ነው። ተናመረው የሚለው አብረን እናያለን ማለት ነው። ቻናሉን ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችን አትርሱ ማለት ነው። ይሄ ደግሞ ዘዘይቱን የኔ ቅባት ያዘጋጀው ነው። ችግር የለም እንደዚህ ያዘጋጃችሁ ካላችሁ አድርጉበት ከሌላችሁ ደግሞ በራሳችሁ በላችሁ ነገር ማረግ ትችላላችሁ ማለት ነው። ምንም ሳታዘጋጁ ማረግ ትችላላችሁ ዘ ዘይቱ ማለት ነው። በዘ ዘይቱ ከዛ ሽንኩርቱን እንልጣለን። ሽንኩርታችሁን በደንብ አድርጋችሁ እላጡት ማለት ነው። ሽንኩርታችሁን በደንብ አድርጋችሁ እላጡት። ከዛም በኋላ እንፈቀፍቀዋለን። ከዛም በኋላ ደግሞ የፈቀፈቅ ነው ሁንም እንትና እንላለን ማለት ነው። እንፈጨዋለን ሁለቱን እንፈቅፍቅና ከዛ የተረፈውን ደግሞ በመኪና እንፈጭና የትኛው ነው በደንብ ተደርጎ እንትናምለውን ነገር ደግሞ ራሳችን አብረን እናያለን ማለት ነው። ጸጉራችን በጣም ስታበጥሮ እና ብዛት ያነሰባችሁ የሳሰባችሁ ይጨምርላችኋል ማለት ነው። ቁመትም ይጨምርላችኋል ማለት ነው። ቁመት የሳሰበትን ብዛትም ይጨምራል ማለት ነው። ብዛታችሁንም ይጨምራል እና ደግሞ የተበጣጠሰ በጣም የሚበጣጠሰው ነገሮችን ያቆማል ማለት ነው። እንደዚህ የሚነቃቀልባችሁ ፀጉራችሁ ያማሬ ነው። ደግሞ ውበትም ይሰጣል። በጣም ያማሪ ይሆናል ማለት ነው። ከረሩ ምናምን በጣም ነው የሚያምሩ። ስለዚህ እንደዚህ እንፈቃፍቀዋለን። እንግዲህ ይሄ ምንድን ነው? ተለለክ ተለለክ ስለሆነ ውሃ ውሃ ነው አወጣምና፣ ቆይ በእንትና እንፈቃፍቀዋለን። በትንንሽ ፈቅፍቅ ያለው ይሄን ደግሞ በመኪና ውስጥ እጨምራለሁ ማለት ነው። መኪና ውስጥ ትጨምሩት እና እንፈጫለን እንግዲህ ይሄ ውሃ አለው ይሄ ፈጭቻ አለው። ይሄ ትንሽ ውሃ ጠብ አርጌበታለሁ፣ ምክንያቱም ማሽኑ በጣም ጥርር ነው ያለብኝ እንትና ስልብኝ ማለት ነው። ማሽኑ ትንሽ ውሃ ጨምሬበታለሁ ማለት ነው። ውሃ ጨምሬበታለሁ እንትና እንድል ብዬ ማለት ና ከዛ ይሄ በመጠበሻ ምሽካል ላይ አድርገን የወላችሁ ይሄን ውሃውን ይሄ የተፈቀፈቀ ነው። የተፈቀፈቀ በጣም ውሃ ያወጣል። ራሱ ሽንኩርት ውሃ አለው፣ የተፈቀፈቀ ማለት ነው። ግን የተፈጨ ውሃ አለው ግን ብዙ እንደዚህ አይወጣም ማለት ነው። ከዛ የምትቀቡ አንድ ሰዓት ሙሉ ጸጉራችሁ ላይ መቆየት አለበት ማለት ነው። በነገራችን ማለት ነው ጸጉራችሁ ላይ መቆየት አለበት ከተቀባችሁ በኋላ በጣም ይሞቃል፣ ጸጉራችሁ ላይ ማለት ነው። ፌስታል ታረጉታላችሁ በደንብ አድርጋችሁ ትቆዩታላችሁ ማለት ነው። ከዛ እንድትደረጋችሁ ድንብ ድንብ አድርጋችሁ በምሽካልም ይሆናል። ምሽካል ካደረጋችሁ ፎጣ ካሌ በፎጣ ማድረግም ትችላላችሁ። ይሄ ፎጣ ምሽካል ፎጣ ካላችሁ በምሽካል ፎጣ ማድረግ ትችላላችሁ። ግን በደንብ አድርጋችሁ ውስጥ ውሃው የሽንኩርቱን ማውጣት አለባችሁ ማለት ነው። እየወላችሁ ይሄ በደንብ አድርጌ ውሃውን አውጥቻለሁ ማለት ነው። አሁን ደግሞ የተፈጨሁን እንይው ውሃ ምን ያህል እንደሚወጣ ማለት ነው። ይሄ የተፈጨ ነው፣ ግን በከተፈጨው በጣም የተፈጨው ልክ የተፈቀፈቀ ነው። ውሃ ያለው በነገራችን ማለት ነው፣ የተፈቀፈቀው ነገር ውሃ አለው። ይሄ ትንሽ ውሃ አድርጌበታለሁ። ይሄም አሪፍ ነው። ያው ያልተመ ለመፈቅፈቀ ለመመጭ ትንሽ ግን፣ ስትፈጩ ትንሽ ከርከ ከርከ አድርጉ። እኔ በጣም አስደቂቅ ያለው ማለት ነው። ግን ብዙም ደቀቅ አታድርጉ ማለት ነው። ትንሽ እንትና ብላችሁ አውጡት ማለት ነው። ከዛ ፀጉራችሁን በደንብ አድርጋችሁ እሹት። አስር ደቂቃ በደንብ አድርጋችሁ እሽት ማረግ አለባችሁት ማለት ነው። ይሄ እንደምታዩ ውሃው ይሄን ይመስላል ማለት ነው። ውሃው እንደዚህ አውጥቶ ልኛል ማለት ነው። ይሄን ይመስላል ማለት ነው። ውሃው ያ ማረ በደንብ አድርጌ ውሃ ወጥቷል። ይሄ ዘይቱን ነው ቅባት ያዘጋጀው ነው። እና እናንተ እንደፈለጋችሁ ማረግ ትችላላችሁት ማለት ነው። እንደፈለገ ማረግ ትችላላችሁት ማለት ነው እናንቴ እንደምማቻችሁት ነው አድርጋችሁት ነው። ግን ዘዘይቱን ዘይቱን አታብዙኝ ትንሽ ዘይት አብዝቻለሁ ማለት ነው። ያው በጣም ጸጉሬ ላይ በደንብ ጽራሴም እንድራስ ብዬ ነው ማለት ነው። መቀባት ፈልጌ ነው። እናንተም ከፈለጋችሁ እንደዚህ አድርጋችሁ ዘዘይቱን ዘይቱን ዘይቱን ከሌላችሁ ደግሞ የምግብ ይሆናል ችግር የለውም ማለት ነው። እዚህ ጋር ደግሞ እኔ አሁን ይቀባለሁ ተመልከቱ አዘጋጅቼ ጨርሻለሁ። ከማተኛቴ በፊት እንትን አይላለሁ ማለት ነው አንድ ሰዓት ለመቆየት አለብኝ። ከዛ አስር ደቂቃ ታሹታላችሁ። ይሁ እንደምታዩ ማለት ነው እዥ መጥቻለሁ። ያው ስራኝ ጨርሼ ስለምሸት ማለት ነው ደሸት ይሄን እንትና አልኩት ወርሽንት ቤቴ እዥ ገባውት። ከዛም በኋላ ይሄን በደንብ አድርጌ ጸጉሬን ይቀባለሁ ማለት ነው። ከዛ ግን ስትቀቡ በደንብ አስር እስከ ሀያ ማሸት አለባችሁት ማለት ነው። በደንብ አድርጋችሁ እስከ ሀያ ጸጉራችሁን ማሸት ይኖርባችኋል ማለት ነው። እኔ እንደምታዩ እስከ ሀያ ደቂቃ ነው ያሸውትና ከዛም በኋላ እፍና አደረኩት በፌስታል ከዛ መኝታ ቤቴ ቁጭ አልኩት ማለት ነው። ምክንያቱም ያው ስራዬን ጨራርሼ ነው ሽንኩርት ሽንኩርት ስለምንሸትባቸው እንትና እንዳይል እንደዚህ ቀስ ቀስ እየሽንኩርቴን ከሽንት ቤቴ ውስጥ ጠብ ምን አላለም ምንም አላለም ማለት ነው። በደንብ አድርጌ ነው የተቀባው ጸጉሬን ብዛትም ትንሽ እየጨመረልኝ ነው። እየተሰባበረ ሰሞኑ ማለት ነው። አሁን ግን አቁሞልኛል ማለት ነው። አሁን ግን አቁሞልኛል ማለት ነው። ሰሞኑ በጣም ነበረ ጸጉሬ እየተበጣጠሰበኝ፣ ምን ብሎ የሚያስቸግረኝ ነበረ እንትና ማለት ነው። እንትና በይዉ በደንብ አድርገሽ ይሄ ነው። በዶክተሮች የመስሪ ዶክተር ናቸው። እንደዚህ ነገሮቹ እንዲያቆሙ የተደረገው አብዛኛው ቅባት ነው። እና ቅባታችሁ ደግሞ በየቤታችሁ ውስጥ አሰርቷችሁ መጠቀም ትችላላችሁ ማለት ነው። እኔ የተጠቀምኩትን ነገር ነው እናቀርብላችሁት። ይህን በደንብ አድርጋችሁ ማሸት አለባችሁት። እሽት አርጉ፣ ሀያ ደቂቃ፣ ሰላሳ ደቂቃ እሹት ማለት ነው። ፀጉራችሁን የተሰባበረ የተነቃቀለው ምናምን ደግሞ ማለት ነው ልስልስ ነው የሚለው ማለት ነው። በደንብ አድርጋችሁ ቀቦ ይለሰልሳል ማለት ነው። እንደዚህ ምናምን አደርጋችሁ ጸጉራችሁ ሴቶች አንከባክቡት ማለት ነው። ዊግ ከምትጠቀሙ ይህም ብትጠቀሙ የበለጠ ቆንጆማል። በጣም ያምራችኋል። የሚገርማችሁ እንዴት አናታችን ራሱ ምስርስ እንዴት ደስ እንደሚል ማለት ነው። ግን ከቻላችሁ በቀዝቃዛ ውሃ ታጠቡት ማለት ነው። ማታ ላይ ገላችሁን ከመጣጠባችሁ በፊት ጸጉር ታጠቡ፣ ከዛም በኋላ ገላችሁ ታጠቡት ማለት ነው። ምክንያቱም በሙቋ ስለምትታጠቡ ግን ገላችሁን ታጠቡት ማለት ነው። ከጸጉራችሁ በውሃ ቀስቃሳ ብትታጠቡ የበለጥ ነው። ከዛ በደንብ አድርጋችሁ ሽንኩርቱ ውስጥ እንዲገባ ነው ማሸት ያለባችሁ ማለት ነው። እሺ። አድርጉት በደንብ አድርጋችሁ ፈት ካደርጋችሁ ውስጡ ምናምን የተሰባበረው ምን ያለው ምናምን እንታ ስለምልላችሁ በቃ አስር ደቂቃ ሀያ ደቂቃ እየጨማመራችሁ ውስጡ ውስጡ ውስጡ ውስጡ እንዲገባላችሁ ውስጡ ውስጡ ውስጡ ውስጡ ውስጡ ብለ ባደርጋችሁ ታቀቡት ማለት ነው። ያያችሁ ቅዝቅዝ ሲል ምናምን እንዴት እንደደስ እንደሚለው ማለት ነው። ከዛ በቀዝቃዛ ውሃ ታጠቡት ማለት ነው። ማንኛውም ሻምቦ የምትጠቀሙበትን ታጠቡ፣ ተጠቀሙት ማለት ነው። ይሄን ይመስላል ማለት ነው። ይዤላችሁት የመጣውት ማለት ነው። ግን ሼር ላይክ፣ ሰብስክራይብ ማድረጋችሁ ተጀኳላችሁ። ምናምን ጎንበስ ብላችሁ ጨምሮት በደንብ አድርጋችሁ እሹት ማለት ነው። ጫፍ ጫፉ በደንብ አድርጋችሁ ቀቡት። ከዛ ይሄ ጫፍ ጫፉ እንትና ያለ እየተበጣጠሰባችሁ ነው ነገሮቹ፣ ያማሪ ነው የሚመጣ ማለት ነው። እንግዲህ እኔ ተጠቅሜ ጸጉሬ የተመለሰብኝን ነው ይላችሁ የመጣውት ማለት ነው። ምክንያቱም ጸጉሬ በጣም በጣም ነው የተጎዳብኝ፣ ሰሞኑን ማለት ነው። ምን እንደሆነ ስለማላውቀው፣ አሁን ግን ይህ ከተጠቀምኩት ጸጉሬ መነቃቀሉ ጣፋ ቶሬ ማለት ነው። እንደዛ አድርጋችሁ ተጠቀሙት ማለት ነው። ከዛ በደንብ አድርጋችሁ አበጥሩት። ሁለት ቦታ ሶስት ቦታ አድርጋችሁ ሰርታችሁ ማደር አለባችሁ እላችኋለሁ። ሁላችሁም ከልብ ከልብ ወዳችኋለሁ። ቻናሌ ላይክ ስብስክራይብ ማድረጋችሁን አትስሩ አትርሱ። ግን አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው። በኮሜንት አስተያየታችሁን ንገሩኝ፣ ጠብቃችኋለሁ ማለት ነው። ኮሜንታችሁን የምትፈልጉልኝ ነገሮች አስራላችኋለሁ፣ እነግራችኋለሁ ማለት ነው። እንግዲህ እኔ እንደዚህ አድርጌ ጨረስኩት ማለት ነው ማለት ነው። እንደዚህዳዊናትለዳ መጠቅላላ ናባቸው ታደርጋችሁ አስር ደቂቃ በደንብ አድርጋችሁ በዛ በላይ ሀያ ደቂቃ መፈተግ አለባችሁ። ፎሮፎር ምናምን ይዞ የሚጠፋ ምናምን ሁሉ ነገሩ ፍትፍትፍት ነው። ሀሀ ስት ደቂቃ ሚያሽው እንግዲህ አሁን ላሽግና እንደዚህ አቆያለው ማለት ነው። በጣም በዛ ብኝ ማለት ነው ስለሆን ስለሆነ ማለት ነው። ትንሽ ሽንኩርቱ ሦስት ሲያደረኩ ዛሬ በዝቶብኛ። እንደዛ አድርጋችሁ ተጠቀሙት ማለት ነው። ሁለት በቂ ነው፣ ዛሬ ነው ሦስት ያደረኩት።